ወላች እንግዲህ ዛሬ የጥንት የጠዋቱ ፍልውሃና ፊንፊኔ ነው የምንገኘው። ከአጎቶቼ ጋር ነኝ። እንግዲህ እንደምታየው በፍልውሃ ላይ እንግዲህ ሞቅ እያደረግነው ያለውን ሁኔታ ያለውን ሁኔታ እንትን እያደረግን ነው ደስ በሚል ሁኔታ ራሳችንን እያዝናና እንገኛለን። አዎ ግድ ነው ግድ ነው። በጣም በጣም ፍልውሃ ማ ተገብቱ ካልትዝናና ምኑን እንትን ይደረጋል። ያው ከዛሬ ስንት ጊዜ በፊት ነበር? በልጅነቴ ነው ከአባባ ጋር ሄድ ነበረ፣ ክላዲ ጋር ሄድ ነበረ ጊዮንና ፍሏ እኮ ያልሄደ ሰው የአዲስ አበባ ልጅ ሆነ። ከኔ ደግሞ አለፍ ብሎ በዛ ሰዓትም አሪፍ የነበረ እንትን ነበረ። በቃ ትንሽም ብር ነው በሰዓቱ። ስንት ብር ነው? የመጨረሻ ጊዜ በስንት ብር ነበረ? እኔ የገባሁት ስንት ብር ነበረ? 16 ብር ምናምን እናቴ ብር ምናምን ነበር። እናንተ እዛ ብዙም ዓመታችሁ ታስታውሳላችሁ ብላችሁ በስንት ብር እንደነበረ ታስታውሳላችሁ አይደል? አዎ አዎ። በጣም ደስ ይላል። በጣም ፍሎ ደስ ይላል። እኔ በጣም ብዙ ሜሞሪ አለኝ ፓንትስ ሳ ቦክሰር ምናምን ወስዶ ቡክ ያውቃል እንትዱ ሰፊ ስለሆነ ይመጣ። እኔ አጋጥሙኝ ያውቅም፣ ግን በቀፍለዋ ላይ ሳይሆን ጊዮን ላይ ጊዮን ላይ አንሸራቱኝ ወድቅ ያውቃለው። ቴኒስ ክለብ ጫወት ነበረ እዚህ ጊዮን አጠገብ ቴኒስ ክለብ አንድ ሶስት ወር

የተፈጥሮ ነው ይመስለኛው። ከስር እንትን አለ የሚያሞቀው። የተፈጥሮዊ ቮልካኒክ ምናምን ነገር አለ ይመስለኛል። ገርሱ ነው የሚመለሰ ታ እንደዚህ። በጣም አሪፍ ደግሞ ከተፈጥሮ ነገር ጋር ነው የሚገናኘው። ተመልካቾቻችን የመጣችሁ ገብታችሁ የማታውቁ ምናምን ካላችሁ እየገባችሁ እና ያው ፍሎዋ ላይ ለጤንነታችሁም፣ ለምን አንዳንድ ጊዜ እንትን ምናምን ሲያጋጥማችሁ እየመጣችሁ እንትን ማድረግ ትችላላችሁ። አዎ፣ ጥሩ ነው። በጣም አሪፍ ነው። ፊትኔ የባህል ምግብ ነው ያላቸው። ፍሎ ደግሞ ታችኛው ሻወር ብቻ ነው ያላቸው፣ ገንዳ ያላቸው ይሄኛው፣ ግን ገንዳ ዳት ትንሽ የድሮ ነገር ነው እንደውም በዚህ አጋጣሚ እንደው መንግስት ች ነገር ደግሞ አደስ ኢንቨስትመንት አሪፍ ነገር እዚህ ጋር መጥተው በደንብ ተዝናንተው ከቤተሰቦቻቸው ጋር ከኦር

እንትን ፈረሳቸው ይዘው ምናምን ነገር አሽከሮቻቸውን ይዘው ወደ እዚህ ማለት ነው። በጣም እንትን ነው ደስ ይላል። ይህ ደስ ይለኛል። ከድሮ ማርያም ደስ ይለኛል። በፊትም ጀምሮ ክብሮቻችንን አንረሳም በእርግጥ በኋላ በስተጀርባ ካሜራ ማናችን ስላለ አንድ ወንድማችን ብዙ ጊዜ ካሜራ ማን ይጎዳል ይመስለኛል አለ።

ስለዚህ እዚኛው እንትል ያላቸው እዚኛው ሎኬሽን ያላቸው ይህ እንደዚህ ፒሳ ምናምን ብትበሉ የባህል ደግሞ ተጋቢ ነው። ምናምን ከፈለጋችሁ ደግሞ ዋጋቸውን በጣም ተመጣጣኝ ነው፣ ዋጋቸው ደግሞ በጣም ሪዘነብ ነው። ያው የመንግስትም ስለሆነ ሪዘነብ ነው። መታችሁ ፈታ ቆንጆ ቆንጆ ምግብ እንዳላቸው እና በጣም አሪፍ አሪፍ ነገር አላቸው። መታቸው አብራ ፈታ ማለት የምትችሉበት ቦታ አሪፍ ነው። ቀጣይ ቀጣይ ደግሞ አንዳንድ ቦታዎችን ደግሞ በሚቀጥሉ ጊዜያቶች አብረን የምንጎበኝ ይሆናል። አዎ፣ አሪፍ ጊዜ ይኖረናል። አሪፍ ጊዜ ይኖረናል። አሪፍ ቆይታ ነበር። ፒሳውን በልተን ምናምን ነገር ቺፕስ በልተን፣ በጣም ሪዘንብል የሆነ ዋጋ ነበራቸው። ይህን ይመስል ነበረ ማለት ነው። እኛ ሻወር ወስደናል። ውስጡን ብናሳያችሁ ደስ ነበረ፣ ግን እራሳችሁ መታችሁ ማየት ነው ያለባችሁ ማለት ነው። እየወጣን እንግዲህ እንግዲህ ይሄን ይመስል ነበረ። ሰላም ናችሁ እናት፣ እንዴት ናችሁ? ዋው አይሰራም እንዴ? ማታ ማታ ነው የሚበራው። ሻወር መስጠት ትችላላችሁ ማለት ነው። መልካም ቀን አባት። አንበሶቹም እንዳሉ ናቸው፣ ቁጭ ብለዋል። እንዳስቀመጥናቸው ነው ማለት ነው። ያኔ በቃ ሌላ ጊዜ እናገኛቸዋለን። ፊንፊኔን ደሞ በቀጣይ ጊዜ ማለት ነው። ቻው ብሎ እሺ